ኢሜጆችን ወይም ምስሎችን ወደ ዌብ ፔጆቻችን ለማስገባት የምንፈልግበት በጣም ብዙ ምክንያቶች ይኖራሉ። ከእነሱም ውስጥ ሎጎዎችን፣ ግራፎችን፣ ቻርቶችን ልንጠቀም እንችላለን። በዚህ ምዕራፍ የኤችቲኤምኤል ፔጆች ውስጥ እንዴት ምስሎችን መካተት እንደምትችሉ፣ የትኛውን የኢሜጅ ፋይል ፎርማት ወይም የምስል ይዘት መጠቀም እንዳለባችሁ፣ ትክክለኛውን የምስሎች ሳይዝ እንዴት መወሰን እንደምትችሉ እና የተለያዩ ነገሮችን አሳያችኋል ምንም ነገር ከመጀመራችን በፊት ላስጠነቅቃቸው የሚፈልገው ነገር ከሌላ ዌብሳይት ወይም ከሌላ ሶርስ የምታገኟቸውን ፎቶዎች ወይም ኢሜጆች በፍጹም መጠቀም ያለባቸው፣ እነዚያ እነዚህ ኢሜጆች የኮፒራይት ነፃነት አንደኛ ነገር ላይኖራቸው ይችላል። እናም የእናንተን ችግር ውስጥ ሊከት ስለሚችል የምትጠቀሟቸውን ምስሎች ስትመጡ ተጠንቅቃችሁ መሆን እንዳለበት ደግሜ ማስጠንቀቅ እፈልጋለሁ። ዲዛይን የምታደርጉትን ዌብሳይት ከመጀመሪያው ወይም ከስክራች ከሆነ የምትጀምሩት ሁሌም ምስሎችን የምታስቀምጡበት ፎልደር ለብቻ እንዲሆን ይመቀናል። ይህም ዌብሳይታችሁ እያደገ በሄደ ቁጥር የፕሮጀክት ስትራክቸሩን ኦርጋናይዝ አድርጎ ለማስቀመጥ ስለሚረዳ ነው። ስለዚህ ፕሮጀክታችን ውስጥ በመሄድ አዲስ ፎልደር ልክፈል፣ ኢሜጅ ስልበለው፣ በሱ ውስጥም አንድ ሌላ አዲስ አሴት የሚል ፎልደር ክሬት ላድርግ ይህ አሰትስ የሚል ፎልደር የሚይዝልኝ ኢሜጆቹ ስለዚህ አሁን በመሄድ ኢሜጆቹን አስገባለሁ ወደዛ ፎልደር ስለዚህ እንደምታዩት አርዝ ዶት ጄፒጂ የሚል የኢሜጅ አይነት አሰትስ ፎልደራችን ውስጥ ተቀምጧል አሁን እዚህ ፎልደር ውስጥ አንድ ችቲኤምኤል ፋይል ክሬት ላድርግና ኢሜጅ ዶት ችቲኤምኤል በለው ይህንንም ኢሜጅ ፎልደር ላዙ ነው። ስለዚህ አሁን እንደምታዩት በአሰት ፎልደር ውስጥ ያለው የምስሎች ምስል የሚቀመጥበት ፎልደር ሲሆን ኢሜጅ ውስጥ ደግሞ ይህን ፎልደር እና ሌሎች የኤችቲኤምኤል ፋይሎች የሚይዝልኝ ፎልደር ይሆናል ማለት ነው። ስለዚህ የኤችቲኤምኤል ስትራክቸራችሁን ዲፋይን አድርጉት፣ ታይትሉንም ኢሜጅ የሚል ስጡት። ያው በአሁኑ ሰዓት ይህንን ለመስራት እንደማትቸገሩ አምናለሁ። ስለዚህ የምንፈልጋቸውን ኢሜጆች ወደ ፎልደሮቻችን ካስገባን በኋላ የኢሜጅ ኤለመንትን በመጠቀም ኢሜጆችን ወደ ዌብ ፔጃችን ኢንተግሬት ማድረግ እንችላለን። ይህንን የምናደርገው አይምጂ በሚባል ኤለመንት ነው። ይህ ኤለመንት ከኤምፕቲ ኤለመንቶች ውስጥ ይመደባል፣ ምክንያቱም ክሎዚንግ ታግ አይኖረውም። እነዛን ደግሞ ኤለመንቶች የኤምፕቲ ኤለመንት ስንላቸዋለን። ባለፉት ኮርሶች ላይ ካስታውሳችሁም እነዚህን ኤለመንቶች ክሎዚንግ ታግ የላቸውም ብለን አውጥተን ነበር። ነገር ግን የኢሜጅ ኤለመንትን መጠቀማችን ብቻውን ዋጋ የለውም። የምንጠቀመው ኢሜጅ የት እንደተቀመጠ ለብሮዘሩ ማሳወቅ አለብን። ስለዚህ የሶርስ አትሪቢዩትን ወይም ኤስ አር ስ እንለዋለን ባጭሩ፣ በመጠቀም ኢሜጅ የት እንዳለ ለብሮዘራችን እንነግራለን ማለት ነው። ስለዚህ ይህ አሴትስ የሚባለው ፎልደር ውስጥ ርስ ለሰንሴ እንደምታዩት እየገመተልኝ ነው። ምክንያቱም ይሄ ነገር ቪዥዋል ስቱዲዮ ኮድ በራሱ የኢንተሌሰንስ ፊቸር ስላለው እና ኦልሬዲ ፋይል ስትራክቸሩን ስለሚያውቀው ምን ፋይል እንደሚፈልግ ሊስት አውት ስለሚያደርግልኝ ነው። ይህ በጣም ጠቃሚ ፊቸር ነው። ለዛ ነው አንድም ቪዥዋል ስቱዲዮ ኮድ መጠቅም ያስፈለገን ማለት ነው። ስለዚህ ይህን በማድረግ ኢሜጃችን አክቹዋል ኢሜጃችን የት እንደተቀመጠ ለብሮዘራችን ነግረን ብሮዘራችን ያንን ፌች አድርጎ ብሮዘራችን ዊንዶው ላይ ዲስፕሌይ እንዲያደርግልን እናደርጋለን ማለት ነው። እስኪ ሪዛልቱን እንየው። እንደምታዩት በብሮውዘራችን ላይ የተጠቀምነውን ኢሜጅ ዲስፕሌይ እያደርግልናል ማለት ነው። ሌላው ኢሜጁ ድንገት የማይታይበት ሲቹኤሽን ቢኖር ስለምስሉ ማብራሪያ የሚሰጥልን አትሪቢዩት መጠቀም እንችላለን። ይህም የኦልተርኔቲቭ ቴክስት ይባላል። ኦልተርኔቲቭ ቴክስት አልት በሚል የኤችቲኤም ኤል አትሪቢዩት ሲሆን የሚገለጸው አብዛኛው ዌብሳይታችንን አክሰስብል እንዲሆን ያደርግልናል። ብዙ ጊዜም ለምሳሌ ማየት የተሳናቸው ዌብሳይታችን ተጠቃሚዎች ስክሪን ሪደር ሶፍትዌር ሲጠቀሙ የሚነበበው ጽሁፍ በመሆን ትልቅ ጥቅም ይሰጥልናል ማለት ነው። ስለዚህ አልት ኪወርድን መጠቀም ይህንን ነገር ስሙ ያስቀምጥለታል ማለት ነው። አሁን ይሄ ስክሪን ሪደር ሶፍትዌሩ ለማየት ለተሳናቸው ሰዎች አርዝ ብሎ በማንበብ ከረንትሊ ብሮውዘራችን ዲስፕሌይ እያደረገውን ኢሜጅ ይነግርልናል ማለት ነው። ከዚህ በተጨማሪ ለምስሉ ርዕስ ለመስጠት የታይትል አትሪቢዩትን እንጠቀማለን። ይህም ተጨማሪ ኢንፎርሜሽን ለማስተላለፍም ያስችለናል። ብሮውዘሮች ብዙ ጊዜ እነዚህን ርዕሶች ማውዝ ኦቨር ስናደርግባቸው ዲስፕሌይ ያደርገታል። ይህን ለማድረግ እንደምታዩት ኦቨር ሳደርግበት ማውሴን ወይም ደግሞ ተች ባዴን በአርዝ የሚል የኢሜጁን ታይትል ያሳይልኛል ማለት ነው። ብዙ ጊዜ የኢሜጅ ኤሌመንትን ከሁለት አትሪቢቶች ጋር እንጠቀማለን። እነሱም የኢሜጁን ቁመትና የኢሜጁን ስፋት የምንገልጽባቸው አትሪቢቶች ናቸው። ይህንንም በማድረግ ብሮዘራችን ሎድ ለማድረግ የሚወስድበትን ጊዜ መቀነስ እንችላለን። ይህንንም ለማድረግ እዛው ኢሜጅ ኤለመንታቸውን ውስጥ በመግባት ዊት 600፣ ይህም በፒክስል ነው ብሮዘራችን አንደርስታንድ የሚያደርገው ስለዚህ በፒክስል አድርገው ያስቀምጥልኛል ማለት ነው። ሄት 450፣ ሪዛልቱን በምናየው ጊዜ ሪፍሬሽ ስናደርገው እንደምታዩት ኢሜጁን ኦፕቲማይዝ አድርጎ ስፋቱን 600 ፒክስል ቁመቱን ደግሞ 450 ፒክስል አድርጎ ዲስፕሌይ ያደርግልኛል ማለት ነው። ኢሜጆችን በዌብሳይት ፔጆች ውስጥ ስትጠቀሙ ሶስት ማስታወስ ያለባቸው ህጎች አሉ። እነሱም ኢሜጆችን ትክክለኛውን የኢሜጅ ፎርማት በመጠቀም ሴቭ ማድረግ። ይህ ማለት ዌብሳይቶች ብዙ ጊዜ ጄፔግ፣ ጂፍ ወይም ደግሞ ፒኤንጂ ኢሜጆችን ነው የሚጠቀሙት። ትክክለኛ ያልሆነ ኢሜጅ ፎርማት መጠቀም ኢሜጆች በሚገባ ፔጆቻችን ላይ እንዳይታዩ ወይም ደግሞ ፔጆቻችን ሎድ ሲያደርጉ እንዲቆዩ ያደርጉብናል። ሁለተኛው ህግ ኢሜጆችን ሴፍ ስታደርጉ ትክክለኛውን የኢሜጅ ሳይዝ መጠቀም ነው። ይህም ማለት ኢሜጁን ሴፍ ስታደርጉ የተጠቀማችሁትን ስፋትና ቁመት በዌብሳይት ፔጆች ላይም መጠቀም ይመከራል። ከኢሜጁ ሳይዝ አሳንሰን ፔጃችን ላይ ከተጠቀምን ኢሜጃችን ተጣሞ ወይም ተለጥጦ ሊታይ ስለሚችል ማለት ነው። ከኢሜጁ ሳይዝ አስበልጠትና እናስቀምጥ ደግሞ ምስሉን ሎድ ለማድረግ ብሮዘራችን ረጅም ጊዜ ይወስድበታል። በእኛ ምሳሌ መሰረት ይህ ኢሜጅ ኮምፒውተራችን ውስጥ እስቲ የተቀመጠበትን ዳይሜንሽን እሱንም ለማየት ኢሜጁ ላይ ፕሮፐርቲ ስላለው ዲታይልስ፣ ዳይሜንሽንስ የምትለዋ 990 በ743 ይላል ማለት ነው። ስለዚህ የዚህ የኢሜጅ ሳይዝ 990 ዊድስ በ743 ሄይት ነው ማለት ነው። ስለዚህ መተን ዊድሱን 990 ሄይቱን ደግሞ ሰባት መቶ አርባ ሶስት እናደርገዋለን ማለት ነው። ብሮውዘራችን ላይ መሄድና ከዛ ሪፍሬሽ እናደርገው ይህ ትክክለኛው የኢሜጅ ሳይዝ ነው ማለት ነው። ስለዚህ በዚህ ወይ መጠቀም ሁለተኛው ህግ ነው ማለት ነው። ሶስተኛው የኢሜጁን ትክክለኛውን ጥራት ወይም ሪዞሉሽን መጠቀም ነው። የኮምፒውተራችን ስክሪኖች የተሰሩት ከትንንሽ ነጥቦች ነው። እነዚህ ነጥቦች ፒክስሎች እንላቸዋለን። እነዚህ ነጥቦች በበዙ ቁጥር የኢሜጁ ጥራት እየጨመረ ይሄዳል። የኢሜጅ ጥራት ጨመረ ማለት ደግሞ የፔጅ ሎር ታይም ጨመረ ማለት ነው። ያንን ደግሞ አንፈልገው። ስለዚህ የኢሜጆቻችንን ሪዞሉሽን መቀነስ ወይም ኦፕቲማይዝ ማድረግ ይመከራል ማለት ነው። ስለዚህ ሁሌም ኢሜጆችን በዌብሳይት ፔጆቻችን ስንጠቀም ሶስቱ ንጉስ ማስታወስ አስፈላጊ ነው። ኢሜጆች ብዙ ጊዜ ከካፕሽን ወይም መግለጫ ጽሁፍ ጋር እናስቀምጣለን። በዚህም ምክንያት ችቲምኤል ፊገር የሚባል አዲስ ኤል ኤለመንት በመጠቀም ኢሜጆችን ከካፕሽኖቻቸው ጋር አጣምሮ እንዲይዝልን አድርጎ አምጥቶልናል። በአንድ የፊገር ኤሌመንት ውስጥ ከአንድ በላይ ምስሎችን መጠቀም እንችላለን። ዞሮ ዞሮ ያው የሚጠቀሙበት ካፕሽን አንድ ከሆነ ማለት ነው። ስለዚህ እሱንም ለመጠቀም ፊገር ኤሌመንትን በመጠቀም እዛ ውስጥ ኢሜጁን ዲፋይን ማድረግ እንችላለን። ስለዚህ ይህን ኢሜጅ በእንደዚህ አይነት መልኩ ካስቀመጥኩ በኋላ ካፕሽኑን ደግሞ ፊገር ካፕሽን በመጠቀም እናስቀምጣለን ማለት ነው። በዚህ ውስጥም ስለ ኢሜጁ ይበልጥ ዲስክራይብ የሚያደርገውን አረፍተ ነገር እንጽፍለታለን ማለት ነው። አሁን በዚህ ጊዜ ከስታውሳችሁ እቺ አርዲ ወይም ደግሞ ሰርድ የምትለዋል ሱፐርስክሪፕት ለማድረግ ምን ምን ኤሌመንት እንደምንጠቀም መገመታ ያቅታችሁ፣ ተምረን ያለፍነው ነገር ስለሆነ። ስለዚህ እሱ የምንጠቀም ሱፐር ወይም ደግሞ እቺን ሱፐርስክሪፕት ኤሌመንት በመጠቀም ይህን አርዲ የሚል ጽሁፍ አናቱ ላይ ማድረግ እንችላለን ማለት ነው። ስለዚህ እንደምታዩት ምስሉ ሎድ አድርጓል። ወደታች ስንወርድ ደግሞ እዚህ ጋር ከበታችሁ ካፕሽኑን አስቀምጦልናል ማለት ነው። ይህም ስለ ኢሜጁ ተጨማሪ መረጃን እንዲያቀብል ሆኖ ተሰርቷል።